ሰላም ጤና ይስጥልን። እንደ ወደ ኤቫንጀሊካል ቴሌቪዥን ተመልካቾቻችን የወንጌላ ማኞች ድምጽ ነው። የለቱን መርጆ ዘንላችሁ ቀርበናል። ከመርጆቹ ጋር ከናንተ ጋር መቆየው ኒያማኔል ሊብሶ ከመለስ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችሁን ቆዩ። የኢትዮጵያ ወንጌላ ማኞች አቤተክርስቲያናት ክርስቲያናት ካውንስል ሀገር አቀፍ የነሳ ጾም ጸሎትን አስመልክቶ መግለጫ ሰጠ። ባልደረባችን ቤተልሔም ደረጃ የተጨማሪ አላት መጋቢት 3 ቀን 2017 ዓ.ም የኢትዮጵያ ወንጌላማኞች አብያተ ክርስቲያን ካውንስል ሀገር አቀፍ የንሳ ቀን አውጇል። የኢትዮጵያ ወንጌላማኞች አብያተ ክርስቲያን ካውንስል ጠቅላይ ጻፊ ቄስ ደረጀ ጀምብሩ መግለጫውን የሰጡ ሲሆን፣ ከቅርብ ዓመታት ጀምሮ ወደ ምድራችን የሚመጡ የንሳ ገቡ መልእክቶች ስለሆኑ ባለፈው ዓመት ታላቅ የሀገራዊ ንሳ ጊዜን በአደባባይ አከናውነናል። ይህን ንሳ መቀጠል ስለታመነበት ሀገራዊ ንሳ የሚያስተባብሩ ግብረ ኃይል በወንጌላማኞች አብያተ ክርስቲያን ካውንስል ይሁንታ ተቋቁሞ ተግባሮችን ሻለ መንገድ ለመወጣት በመስራት ላይ እንደሚገኙ ገልጸዋል። አንደኛ ከሚያዝያ 6 እስከ 11 ቀን 2017 ዓ ም ከሰኞ እስከ ቅዳሜ ባሉት የህማማቱ ሳምንት በመላው ሀገሪቷ ባሉ ማህበረ ምዕመናን ቢቻልም በከተሞች አመቺ በሆኑ በተመረጡ ቤተ ክርስቲያናት በአንድነት በመሰባሰብ የኑዛዜና የንሳ ቀናቶች እንዲሆኑ ሁለተኛ ከሚያዝያ 19 እስከ ግንቦት 17 ቀን 2017 ዓ ም ባሉ ሳምንታት ኑዛዜ ያደረግንባቸው ጉዳዮችን ወደ ፍሬ እንዲመጡ በየአጥቢያው የንሳ አቅጣጫዎችን የትምህርትና ንሳውን ከህይወት ጋር የምናዛምደው ባቸው ጊዜያቶች እንዲሆኑ። ሶስተኛ ግንቦት 24 ቀን 2017 ዓም በሁሉም ከተሞችና አካባቢዎች የማጠቃለያ የንሳ ጊዜ በመሪዎች በየክልሎቻቸው የካውንስሉ እና የህብረቶች አደረጃጀቶች እንዲያደርጉና በአዲስ አበባ ለሚካሄደው ለሀገር አቀፍ የማጠቃለያ የንሳ ጊዜ ክልሉን የሚወክሉ መሪዎችን ወክለውና በክልሉ ቤተክርስቲያን መለኮታዊ ስልጣን ጸልየውላቸው ወደ አዲስ አበባ እንዲልኩ። አራተኛ ከግንቦት 25 እስከ 27 ቀን 2017 ዓ.ም ለሶስት ቀናት ከመላው ኢትዮጵያ ክልሎችና ከዲያስፖራ በክልሎች ቤተክርስቲያን መለኮታዊ ስልጣን በሚወክሉ መሪዎች በአዲስ አበባ ከተማ ማጠቃለያውን በወክልና የእንሳ ጊዜ በማድረግ የእንሳ ማጠቃለያ እንዲሆን ታቅዷል። በመላው ኢትዮጵያና በውጭ ሀገር የምትኖሩ የወንጌላውያን አማኞች ሁሉ በዚህ በወጣው ፕሮግራም መሰረት አስተባባሪ ግብረ ኃይል በልዩ ልዩ መገናኛ ዘዴዎች በሚያሰራጫቸው የንስሐ አቅጣጫዎችና የኑዛዜ የጸሎት ርዕሶች እየታገዛችሁ የንስሐ ጊዜውን አብረን በጋራ እንድናከናውን ሲሉ የካውንስሉ ጠቅላይ ጻፊ ቄስ ደረጀ ጀንበሩ ጥሪ አቅርበዋል። አደራ የምለው በሚሰጠው ግብረ ኃይሉ በሚሰጠው መመሪያ መሰረት አድርጋችሁ እግዚአብሔር ኢትዮጵያን ፍጹም በሰላም እስከሚሞላ ትውልዱን ባርኮ ፍሬውን እስከምናይ ድረስ በፊቱ መቅረብ እንችላን ንበል። እግዚአብሔር ከሁላችን ጋር ይሆን፣ ጸጋውን ያብዛላችሁ። በየጊዜ በምናወጣው በምንልከው መልእክት እየተቀበላችሁ ስለታዘዛችሁ ፍሬም እያየን ስለሆነ እናንተንም ጌታን የምናመሰግናለን። ሎል እግዚአብሔር ሀገራችንን ኢትዮጵያ ይባርክ። የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ሴቶችን ወደ ቅስና አገልግሎት የጠራችበትን 25ኛ ዓመት በደማቅ ክብረ በዓል አከበረች። ባልደረባችን ያደት የመላኩ ተጨማሪ አላት። ቤተ ክርስቲያኒቱ እንደ ኢሮፓውያን አቆጣጠር ግንቦት 16 ቀን 20 ዓ.ም የመጀመሪያዋን ሴት ቄስ ዶክተር በኩሬ ዳባን ለቃሉና ቅዱሳት ምስጢራት አገልግሎት ወደ ቅስና አገልግሎት ከጠራች ድፍን 25 ዓመታት ተቆጥሯል። ይህንንም አገልግሎት ጉዞ ምክንያት ያደረገ ልዩ የምስጋና አባል በቤተ ክርስቲያኒቱ የሴቶች አገልግሎት መምሪያ አዘጋጅነት በጉዲና ቱምሳ ሁለገብ ስልጠና ማዕከል ተካሂዷል። ለዚህም በበዓሉ ቁጥራቸው ከፍተኛ የሆኑ የሆኑ ሴት ቀሳውስት ከቤተ ክርስቲያኗ ሲኖዶሶች ለበዓሉ የተገኙ ሲሆን በበዓሉ ምክንያት በማድረግ በጸሎት፣ ዝማሬ፣ ምክክርና በተለያዩ ርዕሶች ዙሪያ የቀረቡ ጽሑፎች በማካፈል ከትላንትና ጀምሮ ልዩ የህብረትና የአንድነት ጊዜ አሳልፏል። የቤተ ክርስቲያኒቱ ፕሬዝዳንት ቄስ ዶክተር ዮናስ ሲገዙ፣ የሲኖዶስ መሪዎች፣ የመጀመሪያ የቤተ ክርስቲያኒቱ ሴት ቀሳውስት፣ የቤተ ክርስቲያኒቱ የሴቶች አገልግሎትን በተለያዩ ዘመናት የመሩ መሪዎች ከኢትዮጵያ ሃይማኖት ተቋማት የሴቶች ዘርፍ አስተባባሪዎች ከሀገር ውስጥና ከውጭ ጥሪ የተደረገላቸው እንግዶች በተገኙበት ተካሂዷል። በመርሃ ግብሩም ላይ የ25 ዓመታት ጉዞን የሚያውሱ ጽሁፎች ቀርበዋል። በቤተ ክርስቲያኒቱ ፕሬዝዳንት ቂስ ዶክተር ዮናስ ሲገዙ የሴቶች አገልግሎት መምሪያ ዳይሬክተር ቂስ ታገሰች ደግኑና ጥሪ በተደረገላቸው እንግዶች የእንኳን አደረሳችሁ መልእክቶች ተላል ቀኑንም ምክንያት በማድረግ በዋና ጽህፈት ቤት ለቀድሞ የሴቶች አገልግሎት መምሪያ አስተባባሪዎችና ዳይሬክተሮች ለመጀመሪያዎቹ የቤተ ክርስቲያኒቱ ሴት ቀሳውስትና አጋር ድርጅቶች እውቅና ተሰጥተዋል። መረጃውን ከኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ አገኘ። ነው ለማ ጎሶማ ብሌሲንግ ሚኒስትሪ የምስረታ በዓሉን ባለታወንዶ ቃሊት ቤተ ክርስቲያን አከበረ። ባለደርባችን አለመሰገድ ዘውዱ ተጨማሪ አለው። ለማጎስማ ብሌሲንግ ሚኒስትሪ በወንጌል አርበኛ አባት በአቶ ለማጎስማ ልጆች የተቋቋመ አገልግሎት ነው። ይህ አገልግሎት ለወንጌል አርበኞች፣ ለሚሽነሪዎች እንዲሁም በከፋ ድህነት ውስጥ ለሚገኙ ወገኖች ድጋፍን ማድረግ፣ ማሰልጠን እንዲሁም የወንጌል አገልጋዮችን ማሰማራት ትኩረት አድርጎ ይሰራል። የሚኒስትሪ ምስረታ ፕሮግራም በአለታ ወንዶ ቃለ ሕይወት ቤተክርስቲያን ለሶስት ቀናት በቆየ ኮንፍራንስ የተካሄደ ሲሆን በኮንፍራንሱም ፕሮፌሰር ዝናቡ ገብረማርያም እና መጋቢት አደለ ነጋሽ ከተጋባዥ ዘማሪያን ጋር አገልግለዋል። የክብር እንግዳ በመሆን በዕለቱ ንግግር ያደረጉት ደግሞ በደቡባዊ ሲዳማ ዞን የወንጌል አማኞች አብያተ ክርስቲያናት ካውንስል ጸሐፊ ቄስ ንጉሴ ኦሮሞ እና የሲዳማ ክልላዊ መንግስት ፕላን ልማት ቢሮ ኃላፊ ዶክተር አራርሶ ገረመው ናቸው። ዶክተር አራርሶ ገረሞ ተጋባዦችን እና የአለት ወንዶ ቃለ ሕይወት ቤተ ክርስቲያን መሪዎች፣ ምእመናንን እንዲሁም የሚኒስትሪ መስራቾች የእንኳን ደሳላችሁ መልክታቸውን ካስተላለፉ በኋላ የወንጌል አርበኛ ስለሆኑት ስለ አቶ ለማጎሱማ አገልግሎት አጭር ገለጽ አድርገዋል። ይህንን ቀን የቀን አውራ ለማለት ወድጃ ያለው ምክንያት መምህር ለማ በአብርሃም እቅፍ ያሉ ቢሆንም ትላንት የዘሩት የዘር ፍሬ ያፈራ ዘንድ ከአብራካቸው የወጡ ልጆቻቸው የመምህር ለማን ሌጋሲ በማስቀጠል ለሰዎች ጥቅም ለእግዚአብሔር ክብር ይሆን ዘንድ የታሪክ እጥፋት ለማቃናት በህዝባችን ዘንድ ታላቅ የልማትም ይሁን የወንጌል ተጋድሎ ያደረጉትን ማስታወሻ ይህንን ለማስታወስ ደግሞ ላበሩት አብሪ ሻማ ይህ ቀን ብሩህ እንዲሆን አስችሏል። ትውልዳቸው የተባረከ ይሆን። ሰው የዘራውን ያንኑ ያጭዳልና መርሁን እኛም እንከተል። የጋሽ ለማ ስም ከመቃብር በላይ ነው። በሀገረ ኢትዮጵያ በአጋሮና ባለታ ወንዶ የዘሩት የፍቅር ዘር፣ ሁሉን የሚወድ ልብ ሰው ተጣልቶ ፀሐይ እንዳትጠልቅ የሚያስተምሩ በአምላካቸው ያላቸው ትልቅ እምነት ተስፋና ጽናት የልጆች የአስተታደግ ጥግ የምክር ማዕድ የድሃ አደጎች ጓደኛ የመበለቶች ጎብኚ የርህራሄ አንጓ የተረሱትን አስታዋሽ! የሰላምና የእርቅ ተምሳሌት በጸሎታቸው ጸባዖትን ደጅ አንኳኩተው የመጽናናት ጠል እንዲወርድ የሚያደርጉ ጋሽለማ በአጭሩ የአባትነት ልክ የመልካምነት ቱምቢ ሆነው ባገለገሉባቸው ጊዜያት ጌታ ፈቅዶና ወዶ በምድር እስካኖራቸው የሰሩት ስራ፣ ያገለገሉት አገልግሎት በብዙዎች ልብ ያለ ይመስለኛል። እኔም እንደ እድል በዓለታ ለአገልግሎት መጥቼ እግሬን ያዝ አድርገው የጸለዩልኝ ጸሎት ዛሬም ከክፉ ጋርዶኛል ክፉ ተግባርም እንዳልፈጽም ከልክሎኛል። ሚኒስትሪው አገልግሎቱን በሶስት ዋና ዋና ተግባራት ላይ ትኩረቱን አድርጎ እንደሚሰራ የተናገሩት ደግሞ የሚኒስትሪው የቦርድ ሰብሳቢ የሆኑት አቶ ፍሬው ለማ ናቸው። ለማጎሰማ ብሌሲንግ ሚኒስትሪ የተመሰረተበት ዋና ዋናው አላማው ፒላሮቹ ሶስት ናቸው። በሶስት ፒላር ላይ የተመሰረተ ነው። ዋልታዎቹም በሶስት ዋልታዎች ላይ የተመሰረተ ነው። የመጀመሪያው ሚሽነሪዎችን የማሰልጠን የመደገፍ እና የማሰማራት ስራ የሚሽን አገልግሎት ክፍል ነው ያለው የመጀመሪያው ፒላር። ሁለተኛው ፒላር ደግሞ የተቸገሩ ኑሮ የከበዳቸውን የኑሮ ጫና ያለባቸውን ወገኖች በደጉ ሳምራዊ አገልግሎት ዘርፍ መድረስ ነው። ሶስተኛውና እንደ ዋና ፒላር አድርገን የምንወስደው የወንጌልን አገልግሎት አገልግለው የደከሙ አባቶች በእድሜያቸው መጨረሻ አካባቢ የሚገኙ አባቶች ተረስተው በየቤቱ የሚጠይቃቸውን ያጡ በብቸኝነት የሚኖሩትን ፈልጎ የማግኘት የመጎብኘት፣ የማጽናናት፣ የመደገፍ ከዛም በተጨማሪ ደግሞ ወደ ጌታ ከመሰብሰባቸው በፊት ምድሪቱንና ሕዝቦቿን የጌታን ሕዝብ እንዲባርኩ ሁኔታዎችንና እድሎችን ማመቻቸት ነው። በቀጣይ የአባቶች ባርኮት ኮንፈረንሱን ጨምሮ የተለያዩ ስልጠናዎች እንደሚካሄድ ሚኒስትሩ ፕሬዝዳንት አቶ እስጢፋኖስ ለማ ተናግረዋል። አገልግሎት በሰዎች ሕይወት ላይ ሁለንተናዊ ላይ የሚሰራው መንፈሳዊ ሁለንተናዊ አገልግሎት እጅግ በጣም ልባችንን ቀስቅሶት በአንድነት ተነስተን ስንጸልይ ነበር የቆየ ነው። በእርግጥ ስንጸልይ ሀሳቡን በደንብ ስናብላለው በተወሰኑ ጊዜ ቆይተናል፣ ግን የእግዚአብሔር ጊዜ ሲሆን በጋራ አሁን በዚህ ባለንበት ጊዜ ላይ እግዚአብሔር እንደዚህ ባለ መልኩ ሚኒስትሪው እንዲመሰረት ራዕዩም ወደ አካል መልበስ እንዲመጣ እግዚአብሔር ፍቃድ ሆነዋል ማለት ነው። በቀጣይ ይሄ ሚኒስትሪ ካሉት በቀጣይ በሚኒስትሪው የሚሰሩ ከሶስቱ የአገልግሎት ዘርፎች ውስጥ የአባቶች የቡራኪ አገልግሎት በሲዳማ በክልል አቀፍ ደረጃ በዚሁ ስፍራ ላይ ይደረጋል። በዚህም የሲዳማ የእምነት አባቶች ምድሪቱን፣ ትውልዱን እንዲባርኩ ለሀገር ሰላም፣ ለሀገር ልማት፣ ለሀገር እድገት በዚህ ስፍራ ተገኝቶ ይጸልያሉ። በምስራቁ ሀገራችን አካባቢ ሶስት የወንጌል አገልጋዮችን በመላክ ከምስረታው መርሃ ግብር አስቀድሞ አገልግሎቱን መጀመሩ የሚኒስትሪው የውጭ ግንኙነት ኃላፊ አቶ ሚሳኤል ለማ ተናግረዋል። አሁን ለጊዜው ሶስት ሚሽነሪዎችን ለይተናል። ጌታን የማያቅ ህዝብ በሚበዛበት በሀገራችን በምስራቁ ክፍል ላይ ሶስት ሚሽነሪዎችን ለይተን ኮሚትመንት ጀምረናል ማለት ነው። ስለዚህ አንደኛው የወንጌል የሚሽን ስራ ነው። ሁለተኛው ደግሞ የበረከት አገልግሎት ነው። ምድርን መባረክ፣ ትውልድን መባረክ አገልግሎት ነው። ቅድም በተላለፈው በእግዚአብሔር ቃል ላይ የሚሰምታችሁ ሊሆን ይችላል። አባታችን ይህንን የሲዳማ ምድርን ወክሎ ሀገር አቀፍ የተለያዩ የጸሎት ፕሮግራማት ላይ ይሳተፍ ነበረ። በሚሄድበት ቦታ ሁሉ ከምድሪቱ የበቀሉ ዘሮችን ይዞ ይሄድና ይጸልይ ነበር። ለዝናብ ይጸልያል፣ ዝናብ ሲበዛ እንዲቆም ይጸልያል፣ ለልምላሜ ይጸልያል፣ ለፍሬ ይጸልያል፣ ለበረከት ይጸልያል። ስለዚህ ይሄኛውን አገልግሎት በተለይ በወንጌል አገልግሎት ለረጅም ዘመን አገልግለው ህይወታቸው መጨረሻ ምዕራፍ ላይ የሚገኙ አባቶች ወደ ጌታ ከመሰብሰባቸው በፊት ትውልዱ እድሉን እንዲጠቀም እነዚህ ሰዎች ምድሪቱን እንዲባርኩ ፕላትፎርም ለመፍጠር ነው። ስለዚህ ሁለተኛው ዓላማችን ይሄ ነው። ሶስተኛውና የመጨረሻው አባታችን በህይወት በነበረበት ጊዜ ካለው ከመምህር ገቢው ላይ ይቆረሳል። ሼር በማድረግ ያምናል። በተለይ በተለይ የእሱ ወዳጆች፣ በሰው የሚረሱ መበለቶች፣ እንደ ደሀ አደግ የምንላቸው ምስኪኖች፣ በሰው ዓይን የማይገቡትን ፈልጎ አሳዶ የመርዳት ልምድ ነበረው ነበረውና እኛም ይህንን አገልግሎት ደጉ ሳምራዊ ብለን በተለያየ ችግር ውስጥ የሚገኙ ወንድሞቻችን እህቶቻችንን በአጥር ሳይወሰን ማለት ነው፣ እዚህ በክርስትናው አጥር ውስጥ ሳይወሰን ለማገልገል ኦልሬዲ ዝግጅታችንን ጀምረናል ማለት ነው። በአጠቃላይ ያለው ነገር ይህንን ይመስላል። በመጨረሻም ከአገልግሎቱ ጎን ለቆሙት ግለሰቦችና አገልጋዮች የምስክር ወረቀት በመስጠት የምስረት አመራ አግብሩ ተጠናቋል። ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ አገራት ወዳገኘናቸው መረጃዎችን እናልፋለን። የእህርት ክራይ ሚሽነሪ ሶሳይቲ መስራችና ሰባኪ የሆኑት ፖል ዋሸር አማኞች ጥቅም በሌላቸው አገልግሎቶች ከመጠመድ ይልቅ በጸሎት ሕይወታቸው መትጋት እንዳለባቸው ተናገሩ። የህብር ትክራይ ሚሽነሪ ሶሳይቲ መስራች የሆኑት ፖሎ አሸር በባለፈው ሳምንት በመጋቢዎች ኮንፈረንስ ላይ በመገኘት ቃል ባካፈሉበት ጊዜ ነበር። የማርቆስ ወንጌልን መነሻ በማድረግ የኢየሱስን ጸሎት ህይወት ያነሱት። ጤናማ አስተምህሮ እየተከተልን በክርስቶስ ላንኖር እንችላለን። ነገር ግን ሁሉም ፈተና፣ ሁሉም ጦርነት፣ ሁሉም መናወጥ፣ ሁሉም መሰበር በህይወታችን የሚያልፈው እኛን ከክርስቶስ ጋር ባለን ግንኙነት ለማሳደግ ነው። ጥሩ መጻሕፍትን በማንበብ ብቻ ሳይሆን በመንበርከክ ሲሉም መጋቢዎችን አሳስበዋል። ለኮንፈረንሱ ተካፋዮች መልእክቱን ባጋሩበት ወቅትም የክፍሉ ዋነኛ ነጥብ የጌታችንና የዳኛችንን ኢየሱስ ክርስቶስን የጸሎት ህይወት ማሳየት መሆኑንና በሚስጥር በመጸለይ ውስጥ ከእግዚአብሔር እንጂ ከሰው ክብር እንደማይገኝ ጠቅሰዋል። ስለ ታላቁ ተልኮ ብዙ ስላወራን ብዙ ስለሰበክን ወይም ብዙ መረጃዎችን ስላወጣን ታላቁ ተልኮ አይከናወንም። ያለ ጸሎት ታላቁ ተልኮ አንድም እርምጃ አይሄድም። የእግዚአብሔር ሰውነን የሚሉ ሰዎች በተደጋጋሚ ማረፍ እንዳለባቸው ቢያነሱም የጸሎት ጊዜ ከእንቀልፍም ሆነ ከአገልግሎት ይበልጣል። ጥቅም አልባ ከሆኑ አገልግሎቶቹ ይልቅ በጸሎት መትጋት ዋጋሉ በማለት የተናገሩት ፖል ዋሸር በንግግራቸውም በ19ኛው መቶ ክፍለ ዘመን በብሪታንያ ሰባኪ የነበሩትን የቻርልስ ስፐርጀንን ንግግር ጠቅሰዋል። በአገልግሎት ዘመናቸው ቻርልስ ስፐርጀን አስር ሰዎችን እንዴት መስበክ እንዳለባቸው ከማስተማር አንድ ሰውን እንዴት መጸለይ እንዳለበት ማስተማር መርጣለው በማለት ይታወቁ ነበር። ዋሸራ አክለውም በቻርልስ የህይወት ታሪክ ላይ ጥናት ያደረጉ ተመራማሪዎች የአገልግሎታቸውን ስኬት በጉብዝናቸውና በማስታወስ ብቃታቸው ላይ የተመረኮዘ ነው ብሎ ማሰባቸው ስህተት ነው፣ ቻርልስ ስፐርጅን የጸሎት ሰው ነበሩ ያሉ ሲሆን ስለ እግዚአብሔር ቃል አስፈላጊነትን በአትቶ ጊዜ ስጋችን እግዚአብሔርን ቃል ከማጥናት በላይ የሚጠላው ብቸኛው ነገር ጸሎት ነው ሲሉ ተናግረዋል። በመልእክታቸውም የግል ጸሎትን እንዴት ለኢየሱስ ትልቅ ቦታ እንደነበረው ሲጠቅሱ ደቀ መዛሙርት ጸሎትን እንዲያስተምሯቸው መጠየቃቸውን አንስተዋል። ደቀ መዛሙርቱ እንደምታስተምረው እንድናስተምር አስተምረን አጋንንት እንደምታወጣው እንድናወጣ አስተምረን፣ ወይንም ውኃ ላይ እንደተራመድከው እንድንራመድ አስተምረን ሲሉ አለመመልከታችን ያስገርማል። እኔ አንድ ሰው የሆነ ነገር እንዲያስተምረኝ ከጠየቅኩት የምጠይቀው ከዛ ሰው ህይወት ውስጥ ነጥሮ የወጣውን አስገራሚ ነገር ነው። ከኢየሱስ ህይወት በጣም ልዩ እና አስገራሚ ነገር ከአባቱ ጋር በጸሎት የሚያሳልፈው ጊዜ ነው ብዬ አምናለው ሲሉም ተናግረዋል። ዋሸራ አክለውም ጸሎትና አገልግሎት አንዱን ጥለን አንዱን የምናነሳው ነገር አይደለም፣ በአንድ ጊዜ የምናደርገው ነው በማለት ተናግረዋል። መረጃውን ከክርስቲያን ፖስት አገኘ ነው። ተመልካቾቻችን፣ ለዛሬ ከያዝናቸው መረጃዎች ወደ መጨረሻው ስናልፍ የኖህ መርከብ ቅሪተ አካል ሊሆን የሚችል ግኝት በቱርክ መገኘት ተገለጸ። ባልደረባችን ቤተልሔም ደረጃ የተጨማሪ ያላት። በቱርክ የተገኘው ግኝት የኖህ መርከብ ቅሪተ አካል ሊሆን ይችላል የሚል ሀሳብ እያስነሳ ይገኛል። መጽሐፍ ቅዱስ የኖህ መርከብ አርፎበታል ብሎ በሚያስቀምጠው በአራራት ተራራ አካባቢ ነው የመርከቡ ቅርጽ ያለው ቅሪት የተገኘው። እንደ ዴሊ ስታር ዘገባ ድሩፒነር የተሰኘው ቅሪት 164 ሜትር ርዝመት ያለው ሲሆን ሊሞኒት ከተሰኘው የብረት ዓይነት የተሰራ ነው። ከአራራት ተራራ 35 ኪሎ ሜትር ርቀት ላይ የተገኘው ይህ ቅሪት አካል ለረጅም ጊዜ የኖህ መርከብ ቅሪት አካል ነው ተብሎ ሲታመን ቆይቷል። ዓለም አቀፍ አጥኞች በጋራ በመሆን በእርግጥም ይህ ቅሪት የኖህ መርከብ አካል ከነበረ ለማረጋገጥ ጥናት ላይ ይገኛሉ። በቅርብ የተገኙ እድሜያቸው ከ3 500 እስከ 5000 ዓመት የሚደርሱ የሸክላ አፈሮች የውሃ ውስጥ ቅሬታዎች እና የውሃ ውስጥ እንስሳት ቅሬታ አካሎች ቦታው አንድ ጊዜ ላይ በውሃ እንደተሸፈነ የሚያመላክት ሆኖ ተገኝተዋል። ይህ በመጽሐፍ ቅዱስ ከተጠቀሰው የጥፋት ውሃ ጋር አብሮ የሚሄድ ግኝት ነው። የተገኘው ቅሪት ቅርጽና ርዝመትም በመጽሐፍ ቅዱስ ኖህ እንዲሰራ ከታዘዘው መርከብ ርዝመት ጋር ተቀራራቢ ሆኖ ተገኝተዋል። የዘርፉ ባለሙያዎች ቦታው የምድርን ስልጣኔዎች ያጠፋው የጥፋት ውሃ ሰለባ ሊሆን እንደሚችል ያምናሉ። መረጃውን ከፕሪሚየር ክርስቲያን ኒውስ አገኘ ነው። ተመልካቾቻችን ለዛሬ ያዝናቸው መረጃዎች እነዚህን ይመስላሉ። ከመረጃዎቹ ጋር ከእናንተ ጋር ቆይታ ያደረግኩት ኒያማኔ ሌብሶ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር። ከቀሪ የኢቫንጀሊካል ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።